አስር ጊዜ ደረትን ደቅተህ ተናገር ብላኛል። ቅር ይላችኋል፣ በስሏ ተመስላ በስምንት ሰዓት ከሌለች ቅር ይላችኋል። ያ መልክ ስለታዘፍ እንጂ እናንተ ስለሆነ ብዬ ለሌላ ጉዳይ አይደለም። ያን ምን እየተጣቀለት ብዙም መናገር አያስፈልግም። ፈጣረለ ስጋ ቢወፍር ላፈር መልክ ቢያምር ለመቃብ ስጋ አመሩ ሥጋ ሥጋ ሲወፍር ሲወፍር ለአፈር ለአፈር መልክም መልክም ቢያምር ለመቃብር፣ ለምንድን ነው ሁሉ ለመቃብር ነው። ነፍሳችን ግን ለእግዚአብሔር መሆን ይገባል። ዛሬ የመጣ ነው እኮ ለነፍሳችን ነው። አይደለም ነው አይደለም? እያንዳንዱ በቤት ተጎፍቶ ወይም ደግሞ እንድትመጣ ተብሎ በሰው ዘንድ ይሆናል። አይደለም የእግዚአብሔር ጥሪ ጥር ክርስትና ማለት ይህ ስለዚህ አስር ስሞላ ተው በሉኝ እ እሺ አስር ስሞላ ተው በሉኝ። ከአስር በኋላ አስራ አስር ጊዜ እንጂ አልታዘዝኩም። ስለዚህ በመቤት ሃይማኖቴን ወዳታለን ማርያም እ ኢየሱስ ኢየሱስ ድንግል ማርያምን ም ይወዳታል ይወዳታል። ከሰዎች በላይ ክብር ሰጥቷታል ሰጥቷታል። እስቲ የምናፍቃይን እንደው አደራሽ ገብቶ የሚያመጣው ለውጥ እናያለን እናያለን። ችግር የለም እኔ ደግሞ እውነትን እየተናገርኩ እስከ መቃብር ቆያለሁ። እንኳንስ በሰው ሃይማኖት እንድክድ እዚህች ሃይማኖት ክንጠብ በዱከም፣ በደብረዘይት፣ በሞጆ፣ በኮካ ባለምጤና፣ በመኪ፣ በዝዋይ፣ በቡልቡላ፣ ባርሲ ነገሌ፣ በሻሸመኔ፣ በአላባ፣ በአርባምንጭ፣ በዋሳ፣ በይርጋለም፣ ባለታ ወንዶ፣ ቦሬ፣ ክብረ መንግስት፣ ሻኪሶ፣ ነገሌ ቦረና፣ ግላ፣ ያቤሎ፣ ሀገረ ማርያም፣ ናዝሬት፣ አሰላ፣ አሰበተፈሪ ፈሪ፣ ባህር ዳር፣ ልብ ይሸንረ አክሱም ጽዮን፣ ደብረዳሞ የተንከራተትኩት የድንግል ማርያም ትእዛዝ መጥቶብኝ እንጂ ከመሬት ተነስቻ አይደለም። ለድንግል ማርያም ክብርና ምስጋና ይሁን። አሜን አሜን በሉ አሜን። ሃይማኖት ግን ጠብቅ፣ እንዳትሆን መናፍቅ። ሚካኤልን ክርስቶስ ይወደዋል። ኪዳነ ምረትን ክርስቶስ ይወዳታል። ገብርኤልን ክርስቶስ ይወደዋል፣ ያከብረዋል። ገብርኤል አምላክ ነው አላለም። ኪዳነ ምሕረት ፈጣሪ ናት አላለም። እናታችን ናት ብለናል አናፍርም። የረድኤት የበረከት እናትነት ብለናል አናፍርም። ኢየሱስም አያሳፍረንም። እስከ ነገር ኢየሱስ በሉ ኢየሱስ እንደ ሰዎች አይደለም። እንደ ሰዎች አይደለም። ሰዎች እንደሚሉት አይደለም። ሰዎች እንደሚሉት አይደለም። አያሳፍረንም። በስልጣኑ በፈቃዱ ሁሉን ያደርጋል። በፈቃዱ በስልጣኑ ከድንግል ማርያም ከድንግል ማርያም ሥጋ ለብሶ ተወለደ። ኦርቶዶክስን ካቶሊክን ተከታይ አማክሮ ነው አማክሮ ነው አማክሮ ነው አይደለም። ይሄን አስተውል ቁጠር የናተል ቁጠር እንግዲህ፣ የተጣላ ተረ የተጣላ ታረክ የተጣላ እቺ ስጋ ናት። ከእግዚአብሔር ጋር የምታጣላ ከነፍሳችን ጋር የምታጣላን እቺ ስጋ ናት። የሰይጣን አዎ የሰይጣን መግቢያ ምክንያት የሆነችው እቺ ስጋ ናት። እርስ በርሳችን አንድ እንዳንሆን፣ ለእግዚአብሔር ክብር አንድ እንዳንሆን ጠራት የሆነች እቺ ስጋ ናት። የተጣላረ ታርጠጠልኝ አደራ የበላህ መልስ፣ መልሰ፣ ጹም፣ ጸልይ የበደልክ ካስ፣ መልሰ፣ ጹም፣ ጸልይ። ጾም በብሉይ ኪዳንም ሆነ በሐዲስ ኪዳን የታወቀ በነቢያት የነበረ በክርስቶስ የጸና በሐዋርያት የተሰበከና የተረጋገጠ መንፈሳዊ ሕግ፣ ፈጣሪን መለመኛ መንፈሳዊ መሣሪያ ነው። ጾም ሰው ሠራሽ ሕግ ሳይሆን ለኡል እግዚአብሔር የመሰረተው ከእግዚአብሔር ለሰው ልጅ የተሰጠ የመጀመሪያው ትዕዛዝ ነው። ጌታችን መዳንታችን ኢየሱስ ክርስቶስም አከብራይል ክቡር እነግስ አይል ንጉሥ ጻድቅ አይል ጽድቅ የባህሪው የሆነ አምላክ ነው። ለእኛ አርአያ ቤዛ ሊሆነን እናንተም ብትጾሙ ብትጸልዩ አጋንንትን ድል ትነሳላችሁ፣ ሲለን ጾምን ለመባረክ ለመቀደስ፣ በመብል ምክንያት ስተን ስለነበር ስለ እኛ ኃጢአትና በደል ሲል አርባ ቀንና ሌሊት ጾሟል። ጌታችን ሲጾም አርባውን መዓልት እና ሌሊት ሙሉ ምንም እህል ውሃ አልቀመሰም ነበር። ሊቀ ነቢያት ሙሴ እንደዚሁ ጽላተ ሕጉን ከእግዚአብሔር ሲቀበል እህል ውሃ አልቀመሰም ነበር። ምክንያቱም አምላካችን መዳን ያለም በእኔ የሚያምን እኔ የማደርገውን ያደርጋል ከእኔም የበለጠውንም ያደርጋል ብሏልና። አባቶቻችን ጻድቃንም ከአስረኛው ማዕረግ ከዊነ እሳት ላይ ሲደርሱ በእርሱ መንፈስ በመንፈስ ቅዱስ ኃይል ታግዘው ከእህል ውሃ ተከልክለው ይጾማሉ። ይህም በሥጋዊ ዐይን ሲመዘን ፈጽሞ የሚከብድ ነው። ሃይማኖት ከሳይንስና ከአእምሮ በላይ ነውና። በዚህም ሃይማኖት የሚቀበሉት እንጂ የሚጠራጠሩት የሚፈላሰፉት እንዳልሆነ እንረዳለን። መጽሐፍ አባትህን ጠይቅ ይነግርህማል እንዳለ ጾም እንዴት እንደሚጾም አባቶችን መጠየቅና የአባቶችን ፈለግ መከተል ያስፈልጋል። ቅዱስ ኤጲፋንዮስ ቤተክርስቲያን እናቱ ያልሆነች ሰው እግዚአብሔር አባቱ አይሆንም በማለት እንደተናገረው ያለ ቤተክርስቲያን እግዚአብሔርን ያለ እግዚአብሔር ደግሞ ቤተ ክርስቲያንን ማወቅ አይቻልም። ስለዚህ ዘወትር ወደ ቤተ ክርስቲያን እየሄዱ ቃለ እግዚአብሔር መማር፣ መጸለይ፣ ስጋ ወደሙን መቀበል፣ መገስገስ ክርስቲያናዊ ግዴታ ነው። ቤተ ክርስቲያን ለክርስቲያን እንዲሉ አበው። በጾም ወቅት ደግሞ ይህንን ተግባር ይበልጥ ማሳደግ ይገባል። በጾም ወቅት የስጋ አለቃ ነፍስ ናት። ነፍስ ፈላጭ ቆራጭ አዛዥም ናት። ሰው መልካም ሥራ ከሠራ በነፍስ በሥጋው ይቀደሳል፣ ገነት መንግሥተ ሰማያትንም ይወርሳል። ክፉ ከሠራ ደግሞ በረከተ ሥጋ፣ በረከተ ነፍስን ያጣልና ወደ ሲኦል ገሃነመ እሳት ይወርዳል። ሰው ኃጢአተኛ ነው ሲባል ፈቃደ ሥጋው ሰልጥኖበታል ማለት ነው። ጻድቅ ነው ሲባል ደግሞ ፈቃደ ሥጋውን አሸንፏል ለፈቃደ ነፍሱ እንዲገዛ አድርጓል ማለት ነው። ስለዚህ ሰው ሲቀደስም ሲረክስም የሚኖረው በፈቃደ ስጋና ፈቃደ ነፍስ መካከል ባለው የአሸናፊነትና ተሸናፊነት ትግል ላይ ነው። ጾም ራስን ዝቅ የማድረግ የጸሎትና የንስሐ ጊዜ እንደሆነ ቅዱሳት መጽሐፍት ይነግሩናል። ስለዚህም ራሳችንን ዝቅ በማድረግ በትህትና መጾም ይገባናል። ነቢዩ ኢሳይያስ ራሳቸውን እንደ እንግጫ ዝቅ አድርጉ ማለቱ በጾም ወቅት እንደዚህ ነው የምጾመው እስከዚህ ሰዓት ድረስ ነው የምጾመው እያልን ውዳሴ ከንቱን መሻት የለብንም ሲል ነው። ሰው እያወቀ ሲሄድ ራሱን ይደብቃል እንጂ ራሱን ከፍ ከፍ አያደርግም። የጾም ወቅት ተትናን ገንዘብ የምናደርግበትና ይበልጥ የምናሳድግበት ወቅት ነው። አንድ ክርስቲያን ፈተናን ችሎ በትዕግስት የሚያልፍ እየሰማ የሚተው መሆን አለበት። ነቢዩ ዕዝራም በአምላካችን ፊት ራሳችንን እናዋረድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በአሐዋ ወንዝ አጠገብ ጾም አወጅኩ በማለት ራስን ዝቅ በማድረግ ለአምላክ ፈቃድ መገዛት እንደሚገባ ያስተምረናል። ስለ ጾም ሲነገር የጾም ሰዓትም አብሮ ይነሳል። በዘፈቀደ ሳይሆን በሰዓት የተወሰነ ጾም መጾም እንደሚገባን መጽሐፍ ቅዱስ ያስረዳናል። የእስራኤልም ልጆች ሁሉ ሕዝቡም ሁሉ ወጥተው ወደ ቤቴል መጡ፣ አለቀሱም፣ በዚያም በእግዚአብሔር ፊት ተቀመጡ፣ በዚያም ቀን እስከ ማታ ድረስ ጾሙ፣ ተብሎ እንደተጻፈ የጾም ሰዓትም በፍትሐ ነገሥት ላይ ተዘርዝሮ እናገኘዋለን። ሰለስቱ ምዕት ቢቻላችሁ ከዚህ አብዝታችሁ ጹሙ፣ እንደዚሁም በመጾም ምክንያት ጠብ ክርክር ቢሆን መጾም ይገባል፣ ከመብላት መጾም ይሻላልና በማለት ከተወሰነው ሰዓት በላይ አብልጦ መጾም እንደሚቻልና ከመብል ይልቅ ለጾም ማድላት እንደሚገባ ነግረውናል። ሰው ይረባኛል፣ ይጠቅመኛል ብሎ አብዝቶ ከመጾሙ የተነሳ መላእክትን አባ እንጦንስንና አባ መቃርስን እንደሚመስል ሊቃውንተ ቤተ ክርስቲያን ያስተምራሉ። አምላካችን እናንተን የሚቀበልንን ይቀበላል የሚል ቃል ኪዳን የሰጣቸው አባቶቻችን መምህራን የምንጾማቸውን አጽዋማትና የምንጾምበትን የሰዓት ጊዜ ወስነውልናል። በቅዱሳን አባቶቻችን ላይ አድሮ ሥርዓቱን የሠራልን ራሱ እግዚአብሔር ነው። ምክንያቱም ካለ እርሱ ፈቃድ እጽፍ እተረጉም ቢሉ አይቻልምና። ጌታችን በወንጌሉ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ትእዛዜን የሚያከብር እንጂ እንዳለ በመንፈስ ቅዱስ ኃይል ተመርተው አባቶች የደነገጉትን ሥርዓተ ቤተ ክርስቲያን ማክበርና መጠበቅ አለብን። ቅዱስ ጳውሎስ በየጥቂቱ ማደግ ይገባል እንዳለው ሁሉንም ነገር በአቅም ማድረግ ያስፈልጋል። ጾምን ስንጾምም አቅምን ማወቅም ተገቢ ነው። ብዙ ለመጾም ስንወስን ጽናታችንንና ልምዳችንን ግምት ውስጥ በማስገባት መሆን አለበት። ካለበለዚያ ጥብዓት ጎድሎን ትዕግስት አንሶን እግዚአብሔርን ልናማርር እንችላለን። ጾመን የማናውቅ ሰዎች በስሜት ተነሳስተን በአንድ ጊዜ ቀኑን ሙሉ መጾም አለብን ማለትም የለብንም። ክርስትና የስሜት ጉዞ አይደለምና እስከ ሰባት ሰዓት ጾሞ የማያውቅ ክርስቲያን እስከ 12 ሰዓት ሊጾም አይችልም። በስሜት የሚደረግ ማንኛውም ነገር ፍጻሜ አይኖረውምና ስንጾም አቅማችንን ማወቅ ተገቢ ነው። ለዚህ ደግሞ ከንስሐ አባት ጋር መመካከር ይጠቅማል። ጠቢቡ ሰለሞን እጅግም ደሃ አታድርገኝ፣ እጅግም ሀብት አትስጠኝ ይላል። እኛም ስንጾምም ስንለምንም በአቅማችን መሆን አለበት። ስንጾምና የሰዓት ገደብ ሲነገር ማስተዋል የሚገባን ቁም ነገር ከእህል ውሃ ከመከልከል አኳያ ጾም በቁጥርና በጊዜ የተወሰነ ይሁን እንጂ ከክፉ ተግባር ከመራቅ አንጻር ክርስቲያን እስኪሞት ድረስ ጾመኛ ነው። ምንጊዜም ቢሆን ከክፉ ነገር ከኃጢአት ሁሉ መጾም መከልከል ይጠበቅበታልና ሁላችንም ይህን ክርስቲያናዊ ኃላፊነት መዘንጋት የለብንም። ከዚህ ላይ ግን አንድ ሰው በመጾሙ ብቻ አምላክን ያስደስተዋል ማለት አይደለም። መጾም ያለበትም ለሥራው ኃጢአት ማካካሽ አይደለም የኃጢአት ስርየት የሚገኘው ንስሐ በመግባት እንጂ በመጾም ብቻ አይደለምና፣ ሌሎችንም የትሩፋት ምግባራት መስራት ስንችል ነው ኃጢአታችን የሚሰረይልን። ስለዚህ ራሳችንን ዝቅ በማድረግ ንስሐ በመግባት፣ በመጸለይ፣ በመመጾት ከጾምን ኃጢአታችን ይሰረይልናል ማለት ነው። ቤተ ክርስቲያን እየሄድኩ እየጾምኩ እየጸለይኩ ፈተናለው ለምንድን ነው የምንል ብዙዎች ነን። ወደ ቤተ ክርስቲያን ስንሄድ ፈተና እየበዛብኝ ነው በማለት ከቤቱ የምንርቅም ጥቂቶችም አይደለንም። ብዙ ጊዜ ከመልካም ነገር በስተጀርባ ፈተና አለ። ከጌታችን የምንማረው ሕይወትም ይሄንኑ ነው። የማይሾሙት ንጉሥ፣ የማያበድሩት ባለጠጋ፣ ሁሉን የፈጠረ ሁሉን የሚገዛ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል ጾመ፣ ተራበ፣ በሰይጣንም ተፈተነ። በእኛ ላይም ብዙ ፈተና ቢመጣብን ለምን ያስደንቃል? ቅዱስ ዳዊት ነፍሴን በጾም አስመረርኋት ለስድብም ሆነብኝ ይላል። በክርስትና ሕይወት የሚበረታ ሰው ይሰደዳል፣ ይሸነገላል፣ ፈተና ይበዛበታል። በዚህ ጊዜ ለሚያሳድዱ ጹሙላቸው፣ በማለት ቅዱሳን ሐዋርያት እንዳዘዙን ለሚያሳድዱን መጾም መጸለይ ይኖርብናል። ክርስትና ሲገፉ መግፋት አይደለምና። በረከታቸው ይደርብንና፣ ብፁዕ አቡነ በርናባስ ከቤተ ክርስቲያን የተጠጋ እንኳን ሰው ዛፉ ይለመልማ ሊሉ ነበር። እግዚአብሔር አባታችን፣ ቤተ ክርስቲያን እናታችን ብሎ የሚኖር ሰው ፈተና በየጊዜው ቢገጥመውም መጨረሻው ያማረ ይሆናል። እግዚአብሔርን ተከትሎ የወደቀ የለምና ሁላችንም ጾሙን በደስታና በፍቅር ጾመን በረከተ ሥጋ በረከተ ነፍስን እንድናገኝ እግዚአብሔር ቸርነቱ የእመቤታችን ቅድስት ድንግል ማርያም አማላጅነቷ የቅዱሳን ተራዳኝነት አይለይን። አሜን።